እንዴት ሆነልህ ኃይሉ? ተሳካ። የሚያስፈልገውን ፎርም ሞልቼ ሁሉን ነገር ጨርሼ የአልጋዬን ፓተንት ራይት አስመዝግቤ መጣው መጣውላል። ካሁን በኋላ የዚህ ስራ ፈጣሪና ባለቤት እኔ ብቻ ነኝ። በጣም ትልቅ የሆነ የእፎይታ ስሜት ተሰምቶኛል። እግዚአብሔር ይመስገን። ኦ በጣም ጥሩ ነው። እኔ የምልህ ይእነዛ፣ ሀሳቡን ሊገዙ የተስማማችሁት ድርጅት ዛሬ ነበር የምንዋዋሉ እና ቀረው። ለምን ከእነሱ ጋር መስራት እንደማልፈልግ ደውዬ በግልጽ ነግሬያቸዋለሁ። ለምን? ሌላ ገዢ አግኝተህ ነው? ማግኘት? አላገኘሁም። ታዲያ ምን ሆነህ ነው? የተስማማችሁበት ዋጋ አነሰ? እንጃ። ሁለት መቶ ሺህ ብር በጥሬው ሊሰጡኝ ነበር የተነጋገር ነው ግን አንድ ከሸጥኩላቸው በኋላ ስሜ በፈጠራ ባለቤትነት ይጠቀስ ይሆናል እንጂ ሙሉ የስራው ባለቤቶች የሚሆኑት እነሱ ናቸው። ታዲያ ይሄ ምን ችግር አለው? እኔ ለዚህ ስራ የከፈልኩት መስዋዕትነት በ200 ሺህ ብር ብቻ የሚገመት አይደለም። ቆይ ምን አስበህ ነው? ስራውን የፈጠርኩት ራሴ ነኝ፣ የምሰራውም እኔ ነኝ። ሳምፕሉን ለመጨረስ እንኳን የወሰደውን ጊዜና ገንዘብ አይተሃል። ይሄ ሁሉ ችግር የመጣው ለመንቀሳቀሻ የሚሆን ገንዘብ ባለመኖሩ አደለም? አይደለም ነው። ግን በቃ ሌሎች አብሮ የሚሰሩ ሰዎች እንፈልጋለሁ። ለምሳሌ እነማን? ለምሳሌ አንተን። እኔማ አ ብቸኛ የነበረችኝን ብቸኛ ሀብቴን አህያይን ሸጬ ያገኘውትን ብር ለአልጋው መጨረሻው። ከዚህ በኋላ ብር ከየት አምጥቼ ነው አልጋ የምሰራው? በዚህ ስራ ላይ ከኔ ጋር የሚመጣጠን መስዋዕትነት የከፈልከው አንተ ነህ። ስለዚህ አንተም የስራው ባለቤት ነህ ማለት ነው። ቢሆንም ምል አህየዋን ሸጬ ያገኘውትን ብር አበደርኩ እንጂ መቼም በሼር እንስራ ተባብለን ተስማምተን አልሰጠሁም። አየ ስሙን ራስ አመጣው። እንዴት፣ ለምን በሼር አንሰራው? ሁለታችንም በአዋጣ ነው መጠን እናገኛለን። አይዞ ያበደርከኝን ብር እንደሆነ ከፍላለሁ። እኔ ከዚህ የተሻለ መተባበር እንችላለን ብዬ ስለማስብ። ቆይ እኔ ምን ልተባበር እችላለሁ እንዴ? እጅ ላይ ያለው እውቀትስ። ይህንን አልጋ የፈጠርኩት እኔ ሰርተ፣ ህይወት የዘራህበት ደግሞ አንተ ነህ። ስለዚህ በዚህ ሥራ ላይ ሁለታችንም የየበኩላችን አዋጥተናል። እኔ ሐሳብ፣ አንተ እውቀት። ገንዘብ የሚሰጠን ሰው ብንፈልግ ራሳችን ባቋቋምነው ድርጅት ብንሰራው? እኔ ገበያ ባፈላልግ እዚህም ከሀገር ውጭም፣ እንዲህ አይደለም የስራ የሚሰራው። አሁን ደስ የሚል ሀሳብ ነው። እስኪ አስብበት። ግዴ ለማስብበት። በበኩሌ ባልጋው በጣም ደስተኛ ነኝ። ምልህ እንዳንተ ባልፈተንበትም በስራው ፍቅር ወድቄበታለሁ። ስለዚህ ብሰራው ደስ ይለኛል። ግን አሁን እኔ ተቀጥሬ በቀን እየተከፈለኝ ነው የምሰራው የራሴ የምለው ስራ ቢኖረኝ አልጠላም ይሄ የኔና የአንተ ብቻ የቢዝነስ ሐሳብ ለምን አይሆን አብረውን ሊሰሩ ከሚችሉ ሰዎች ውጪ ለጊዜው የተጨበጠ ስራ እስክንሰራ በእኔና በአንተ ብቻ ተወስኖ የሚቀር ሚስጥር ጥሩ አብሬ ለመስራት በመመረጤ ደስ ብሎኛል ወደ አልጋ በአልጋ ፕሮጀክት እንኳን ደና መጣ እንኳን ደና ቆየ ጉድ እኮ ነው ያልፈጠረባችሁን! ዛሬ ምን ነው በተቀጠራችሁበት ሰዓት ትገኛችሁ? ትንሽ ቆይተን እንመለስ። ታንተ ልጅ፣ ይሄ ቀደም ቀደም ማለት ኋላ ለመሆኑ ሁላችሁም ተሟልታችኋል? ምን ነው አነሳችሁብኝ? አይ የዚህ ግቢ ነዋሪ ከሆነው ሰዎች የጎደለችው በለተሳቸው ብቻ ነው። ስጋ ጥራ ቢሉት ጣፊያ እንዳላሉ። አሁን እሷ ንግግሩን ምን አውቃበት ነው ከሰው እኩል የምታወራው? እኔ እንዲህ ባለው ጊዜ የምፈልገው ሰው መላ የሚሰጥ በሀሳብም የሚረዳ። ለማንኛውም ትንሽ ቆይታ ቡና ታፈላልናለች። ኧረ ወደ ቁም ነገሩ ወደ ስብሰባው ጉዳይ ጥድፊያው ለምኑ ነው? ከዚህ በኋላ ሁላችንም ወደ መኝታ አይደለም የምንሄደው። ደው የቀጠልሽው ሰው አለ እንዴ? ሰርግ እየቀረበ ሲመጣ እኮ እንዲህ ነው የሚያቅበጠብጠው። ይኸው እንግዲህ ካነሳችሁት አይቀር በዚች ል ሰርግ ጉዳይ እንድነጋገርም የጠራኋችሁ። አዎ ሁላችንም የምናውቅ መሰለኝ። እኔ በዘሬም እንደዚች ያለች ወካባ ሲበሉ የላኳት ልጅ አላየሁ። አላገባም ስትለኝ ኖረችና በድንገት በወር ውስጥ አገባለሁ ብላይን ቁጭ አለች። እንደወጉ ቢሆን እንኳን የተቆረጠ የሰርግ ቀን የትዳር ሐሳብም ሲነሳ ቀደም ብሎ ታስቦበት ቤተሰብ መክሮበት በቤት ውስጥ የሚዘጋጅ ደግሞ ስንት ሰጣጣል ለሱም እንደው ምን እናድርግ የሚለው ሁሉ እንዲታሰብበት ቀደም ተብሎ ይነገራል ምን አይነት ጊዜ ላይ እንደደረስን እሱ አንድዬ ይወቅ እስኪ አሁን ምኑ ከምኑ ተብሎ ሰርግ ይደገሳል ምንድነ የምትዩ እኔ ምን ይደረግልኛ አልኩሽ አንቺ ታዩ ታዩ የአንቺን ነገር መቼም አንድ የተነክሬበታለሁ እንዳደረጋ እንዳደረገ አድርጎኝችን ቀን አልፋታለሁ እንጂ ሰርጉ ካለፈ በኋላ እናወራለን። ምኑ ነው የከበደውት ማማጥፌ ሰርግ እኮ ነው ምደግሰው። እንኳን እንዲህ ላለው ትልቅ ድግስ ሽምግልና እንኳን ሲታሰብ እንዴት ቀደም አድርጌ እንደምዘጋጅ ታውቃለች። ስንት ነገር አለ፣ ይለቀባል፣ ይወቀጣል፣ ይፈጫል፣ ይጸዳል፣ ይጠመቃል። ገና ስንቱ ስንቱ ስራ እንዳለብኝ እኔ ነኝ እኮ የማውቀው። ምን ያስፈልጋል ይሄ ሁሉ አሁን እንደ ወደ ሰርግ ጣጣው ቀሏል። ለአንድ ሆቴል ሰጥቶ መጨረስ ይቻላል። የሚረዳሽ ሰው ደግሞስ በምን አቅምሽ ነው ቤት ደግሼ እችላለሁ የምትይው? እውነቱን ነው እኛም ቤት እንዲደገስ አንፈልግም። እንዴ ይሄን ያህል ተጋነነ ሰርግ አስባችኋል እንዴ? ባይጋነንስ? መቼም ይችልሽ ከዚህ በፊት ያገባች አይደለችም። በዛ ላይ አንድ ልጃችን ናት። እንደውን እንዲሁ እንደነገሩ እንደነገሩ ተደርጎ ትሸኛለች እንዴ? ታዲያ ምን ትደረጋለች? ይህንን ለምን ለኛ ትተውልንም? እንዴት ለኛ ተውልን ወይ፣ እንዴት እንዴት እንዳሰባችሁ ንገሩና አይ ካላችሁ ደግሞ ተውት። የምን ሰውን እጀ ሰባራ ማድረግ ነው። ለምን የማያሳስብ ያሳስባችኋል። በመጀመሪያ እናንተን ማን ዳጋሽ አደረጋችሁ? አንቺ ባለጌ! ወላጅ መሆናችን ቀረ ረንዶ። የሆነ ሆነና እኛ አያገባንም እንዳረጋ ያርጋችሁ ብለን ብንተዋችሁ በምናችሁ ነው የምትጋቡት? አትሰሩ አትለመው። እናንተ ከየት በመጣ ብር ነው ሰርጉ? እስኪ ቆይ ማማትፌ እሷ የምታውቀው ነገር ይኖራል። በቃ እኔና ጠቢቡ የት ይሰረቅ፣ እንዴት ይሁን የሚለውን እንነጋገርና እናሳውቃቸዋለን። ሰማችሁልኝ። ገና ተነጋግረን እኮ ነው የምትለው። እነሱ እስኪነጋገሩን ነጋገሩን እጅ ጀና ጣጥፌ አልቀመጥም። በዚህ ስብሰባ ምን እንድናደርግ ነው የጠሩት? እኔ መቼም ከእናንተ የቀረበ ሰው የለኝ። የዝችን ልጅ ሰርግ ሰው ሳይታዘበንና ድምፃችን ሳይሰማ ምን ነው በቀረባቸው ተብለን ሰው ጥርስ ሳንገባ ሁላችንም እንደየአቅማችን ስራ እንድንከፋፈል ነው ነው እንዴ ምን ነው ቅር ይለሃል ለምን ቅር ይለኛል ብለሽም እኔ እኮ ገና በጠዋት አጠቃላይ ለሰርግ ምን ያስፈልጋል አሁን ላይ ያለው የገበያ ዋጋ ምን ይመስላል የሚል ጥናት ቢጤ እንዳዘጋጅ የቤት ስራ ተሰጥቶኛለን ከእሱ ሌላ ምን ስራ እንደምትሉኝ አልገባኝ ዋጋ ትጠይቃለህ ትከራከራለህ ታግዛለህ ትሸከማለህ ምንም አትሰረዋለህ እህት መዳር እንዲህ ቀልድ መስሎሃል እኔ ምን ልትባበር እችላለሁ? አንተ ደግሞ የጥሪ ወረቀት ታዘጋጃለህ። መቼም የተማርክ ነው፣ አሜሪካም ኖርሃል። የመጥሪያው ወረቀት ላይ በእንግሊዘኛ የሚባለውን ሁሉ ታዘጋጃለህ። እኔ ምልሽ፣ እማማ ቆይ፣ እኛ ይህን ሁሉ ካደረግን እንዴ ለብሌንና ለጠቢቡ ምን ሊተርፋቸው ነው? ወጪውን እንሸፍናለን። ቤት ቤት ቤት ቤት ቤት ወይ ሲባል ተሰምቶልኛል። ሌላስ? ሌላው ደግሞ አንተም ባህሩ ለጊዜው ቤቱን እንድትለቁ ፈልጋለሁ። ቤቱን እንድትለቁ ለአንድ ወር ብቻ። መቀን የት እንሂድ? ለአንድ ወር ብቻ ብሌ መኝታ ክፍል ትቆያላችሁ። እሷ ከእኔ ጋር ታድራለች። ለጊዜው ኮተታችሁን አንድ ቦታ እናደርገዋለን። ለምንድን ነው የሆሉ? ማማ እንዴት ያለ ነገር ነው? ሰርግ እኮ ነው የምንደግሰው። የሚጠመቀው የሚጋገረው ሁሉ የት ይቀመጥ ነው የምትሉት? የሰርጉ ብፍ የሚዘጋጀው እናንተ በረንዳ ላይ ነው። ምግቡና መጠጡ ደግሞ ከእናንተ ቤት እየወጣ በአይነት በአይነቱ በአይነት በአይነቱ እዚህ ጋር ይደረደራል። ወጥ ቤቱስ? ወጥ ቤቱ ገና ስንት ስራ ይጠብቀዋል። ምን ነው ግር ይላችኋል እንዴ? ታዲያ ለእንደዚህ ያለው አለም ካልተጋገዝን መቼ ልንተጋገዝ ነው? እንግዲህ አይዟችሁ፣ ይሄ ጉዳይ በሰላም ይለፍ እንጂ ቀለም ቀብቼ እንደው ፏ አድርጌ ነው መልሼ ማስረክባችሁ። አይሆንም ብንልሽ ያለሽ ምን ቁርጥ አርጓችሁ አይሆንም ትላላችሁ እኮ በቃ ተስማምተናል ቤቱን እንለቃለን ኃይሉስ ችግር የለውም ተባረኩ ተባረኩ ሌላ የሚታያችሁ እንደው ይህን ብናደርግ ይሄን ብንሆን የምትሉት ካለም ተናገር እንደ ባህሉማ ቢሆን የሰርግ ሸክሙ ለሙሽሮች ብቻ አልነበሩ እኔ እንግዲህ ይሄ ላድርግ ብዬ ብል የሚያዝናና ገንዘብ የለኝም ባህሩ ፈቃደኛ ከሆነ ግን እኔና እሱ የሰራነው አንድ ድንቅ ስራ አለ። እሱን ለሙሽሮቹ መሸለም እንችላለን። ባህሩ ፈቃደኛ ከሆነ ማለት በምኑ ነው? አይ እኔና እሱ ከአሁን በኋላ አብረን ልንሰራ ነው። ባለፈው የአልጋ በአልጋ ፕሮጀክት አንድ ሳምፕል አልጋ ሰርቶ ካየም በኋላ አልጋ በአልጋ ፕሮጀክትን እኔና ባህሩ በጋራ ልንሰራው ምን ነው ኃይሉ? ሰርግን የሚያክል ትልቅ ጉዳይ ይዘን እያየህ ያንን የቅዠት ሀሳብህን አንስተ ጊዜያችን ልገድል ነው? ደግሞ ለምን አታስጨርሱትም? ኃይሉ ያመጣውን የአልጋ ሀሳብ ይዘን አንድ አልጋ ሰርተናል። ቆይ ይቻላል እንዴ? ወዴት ነው ገና በሰርጉ ጉዳይ ለመምከራችን መቻ በቃንና ነው የተነሳው። መጣው አልጋውን። እውነቱን እኮ ነው። አልጋ በአልጋ ፕሮጀክትን አብረን ልንሰራው ነው። ምነው ባህሩ ደህና ሰው አልነበርክ እሁን ነገር ጊዜ ሲኖርና ሲደላን አናወራውም? እንዲህ ያፈጠጠ ሰርግ ከፊቴ ተቀምጦ ያልበላኝ፣ ልክክ አልጋውን ሰራ ነው እኮ ነው አሁን። ልታዩ አይደል እንዴት ያለ ነገር ነው? ምን አቅብጦኝ ነው ይህንን እብድ ሰው ብዬ ምክር የገባሁት? ይሄ ቤተሰብና ኑሮውን ለአንድ አልጋ ብሎ የበተነው ወፈፌ ሰርግ ይደግሳል ብዬ መሞኘቴ። እኔ መተኛት እኛ ለም ነው ታዲያ ልባችን የምናወርደው አንቺ ጦስ ለምን እንቅልፍ ትተን የተቀመጥነው? እንዴ እኔ ምን አድርጉልኝ አልኳችሁ? እበዱ አልሽና በአንድ ወር ሰርግ ደግሱና ጨርቃችሁን ጣሉ ያልሽው አንቺ። እኔማ እንዲህ ያለ ቅብጣት ሲያልፈም አይነካይ ነበር። ያው ይኸው፣ ባለፈው ሀሳቡን የነገርኳችሁ አልጋ ተሰርቶ ሲጠናቀቅ ይሄንን ይመስላል። እህ ምን ጉድ ነው! ይህ አልጋ ያንተ ነው በህግ አምላክ ኋላ የተሰረቀ እቃ እንዳይሆንና ሁላችንም ተያይዘን ወህኒ እንዳልነው ለምን ይህ አልጋ የእኔና የባህሩ የልፋት ውጤት ነው የቱ ባህሩ እኔ አንተ ደግሞ ምን ፈጠርክ አልጋውን የሰራሁት እኔ ነኝ አረባካ አትቀልድ ይህ አልጋማ እዚህ ሀገር አልተሰራ ለምን እንደዛ አልሽ አንተ ከየት ባመጣኸው ሙያ ነው ደግሞ እንዲህ ያለ መስታወት የመሰለ ስራ የሰራኸው ቢያንስ በዚያ አልጋ ብረት ምክንያት መጣላታችንን ታስታውሻለሽ። ያ የዛ ገጠር ቅምቅም ቀምቀም እረ ተወኝ እናቴ ምንስ ባረጅ እንደው ይሄን መለየት አቃተኝ እውነት አንተ ነህ የሰራኸው በፊት ሰዎች አልጋ ሊሰራ አይችልም ብለው ነበር ሐሳቡን የሚያጣጥሉት ተሰርቶ ሲያዩት ደግሞ እኛ መስራታችንን ይጠራጠራሉ ታዲያ እንዴት ነው እዚህ አገር ስራ መስራትና ማደግ የሚቻለው የሆነስ ሆነና ይሄንን ሁለታችን መክረንበት ለሰርጉ በስጦታ እንሰጣለን ያላችሁት፣ ለእኔ አሁን ሸልመንሻል። ምን ታረግበታለች? አሃ ሙሽሮቹ ይተኙበታላ። ተመልከቱት፣ የእጅ ሻንጣ አትመስለም? ያ ሲዘረጋ አዩት። ያ እኔ አላምንም። ሲዘረጋ ደግሞ እንደዚህ ነው ወይ? አሁን ሰውች የምጣሽ ብረት አምኖ ይተኛባት ሲያዋት ራሱ የምትፈርጥ እንቁላል ነው የምትመስለው። ስታሳሳ ለምን አትሞክሪያት ነው። እኔ መቻበድኩና እንዲህ ላይ ያዝ ምቹ ናት ይሆንሽ። የፈለግሽው ቦታ ይዘሻት ልትሄጂ ትቻለሽ። አልጋ በአልጋ ፕሮጀክት እንግዲህ በተግባር ሲታይ ይህን ይመስላል። ከወደሻት ትገዣታለሽ፣ ደስ ካለሽ ደግሞ ለሰው በስጦታም ልታበረክቻት ትቻለሽ። በእውነት በጣም በጣም ነው የማመሰግናችሁ። ለምን አትሞክሪያት ነው በዛውም የእኛን ምርት ለመጠቀም የመጀመሪያዋ ደንበኛችን ትሆኛለች። ሰራችኋትን ገዛችኋትም ጥሩ ናት ብለን አድነቀናል። በውሃ ትለቅ። አሁን ወደ ሰርጉ ጉዳይ እንመለስ። አልጋ በአልጋ ፕሮጀክት እንደዚህ ይሆናል ብዬ ባለመጠርጠሪ በጣም ይቅርታ። እኔ ልረዳችሁ የምችለው ማንኛውም ነገር ካለ ጠይቁኝ፣ ደስ እያለኝ ይረዳችኋለሁ። ኧረ መጀመሪያ ራስሽን በረዳሽ። ሰርጉ የአንቺ መስሎኝ። ግድ የለም፣ ገበያ በማፈላለጉ ምናልባት ልታግዥን ትችላለሽ። ኧረ ሰርጉ ተረሳ። እኔ የምለው ለምን በሰርጉ ዕለት አልጋዋንም ለኤግዚቢሽን አናቀርባትም? ምኑ ላይ? ሰርጉ ላይ። እኔ እኮ ልቤ ቀደም አድርጎ ነግሮኛል። ይሄ ሰርግ የሚሳካ አይነት አይደለ። ጭራሽ የደስታ ቀን መሆኑ ቀርቶ የገበያ ቀን ሊያረጉት ተነሱ። በማን ሰርግ ላይ ነው አልጋ የሚሸጠው አንተ ግን ባህሩ ፈቃደኛ የሚሆን ይመስልሃል? እንኳን አብረን ልንሰራ ቀርቶ በሙሉ አይናችን ለመተያየትም እኮ ተፈራርተናል። ችግር የለውም አናግሬው፣ ቅሬታ እንደሌለው ተረድቻለሁ። ለእርሶም ጥሩ ነው። በሥራ ሰበብ ከልጆ ጋር የመቀራረብ አጋጣሚን ይፈጥርሎታል። ሥራውንም አነገርኩ። ቀደም አድርጌም አንተ አልጋውን ለመሥራት ያብቃህ እንጂ ገበያ ማፈላለጉን ለእኔ ተወው ብዬሃለሁ። እኔም እሱም ብዬ ነው መጀመሪያ ወደ እርሶ የመጣሁት። በተለያየ ጊዜ አብሬያቸው የሰራኋቸው ደህና ደህና ባለጸጎች እናውቃለሁ። ለአዳዲስ ነገሮች ጥሩ አመለካከት ያላቸውን ሰዎች ላገናኘህ ይችላለሁ። ኃይሉ ልጄንም ልረዳ የሚችልበት ብቸኛ መንገድ ልክ ብለዋል። ስራውን ግን እንደ ትብብር እንዳያዩት ጋሽ ገብሬ፣ ኮሚሽን ይታሰብለታል። ፍቃደኛ ከሆኑ ደግሞ የአልጋ በአልጋ ፕሮጀክት የሽያጭና ገበያ ክፍል ሆነው ቡድኑን መቀላቀል ይችላሉ። እሱማ በማንድሌ በቃ። ከባህሩ ጋር እንሆንና ውሉን እናዘጋጀዋለን። ከዛም ስራው የጋራ ስራችን ይሆናል። ሁላችንም በልፋታችን መጠን እናገኛለን፣ አብረን እናድጋለን። ግን አንድ ስጋት ደግሞ አለብኝ። ይንገሩኝ። የት ነው እንሰራለን ያላችሁት? ከመንግስት የኢንቨስትመንት ቦታ እንጠይቃለን ብለናል። እሱ በጣም ጥሩ ነው። ታዲያ ምንድን ነው ስጋቱ? አይ ተስማምታችሁ ከሆነና እዛው ጥፎ ወርቅ ግቢ እንሰራለን ካላችሁ የኔና የእሷን ጉዳይ መቼም የምታውቁት ነው። እንደዛ ኦኦ ብላ ከተለያየን ወዲህ በሽማግሌ ፊት ደጃፏን እንዳልደርስ ምዬ ቃል ገብቻለሁ። ማማጥፋን አናግራቸዋለሁ ው የእኛን ጸባችን የእናንተን ስራ እንዳያሰናክል የተሰማኝን መናገሬ ነው። ልጅ ኃይሉ፣ ግድሎትም ሁሉንም እናስተካክለዋለን ዋናው ተስፋ ማድረግ ነው። እንደው ለመሆኑ ደህና ናት? ደህና ናቸው? ብሌልን ሊደሩ ሽር ጉድ እያሉ ነው። እሱን ሰምቻለሁ። በአልመጣም የሚከካ የሚቦካውን የሚነግረኝ አላጣሁም። የሁለታችሁን ጉዳይ ከሰርጉ በፊት መፍትሄ እንሰጠዋለን፣ አይዞት። እውነት የእኔና የጥፌ ነገርማ ያለቀለት ጉዳይ ነው። እኔ ሳውቃት ምልስ ነበረች፣ እንዳሁኑም አምራ አታውቅም። ለማንኛውም ለሰርጉ መምጣት ቦታ አይቀርም አይደል? እንግዲህ ከተጠራው አሃ ማማ ጥፎ ባይጠሮትም መቼም የጠቢቡ አባት አይረሱም ጓደኝነቱ ለሁለቱም መሰለኝ ተስፋ ከማድረግ ብዙ ይገኛል እሱ የትልቅ ሰው አባባል ነው ልጄ ገንዘቡ ላኩ እኮ ጠቢው። አንድ ሁለቱ ብቻ ይቀራል። እነሱም በገንዘብ ሳይሆን ለሰርጉ የሚያስፈልግ እቃ የሚልኩ ናቸው። ብዙ ነው። ምኑ የተላከልህ? ከመቶ ሀምሳ ሺ ብር ትንሽ በለት ሳይል ይቀራል። እና ምን እያሰብክ ነው? ስለምኑ? ስለ ሰርጋችን ሁኔታ ነው። እኔ እኮ በጣም ግራ እየገባኝ ነው። እማማ ያሰባችሁትን ቶሎ አሳውቁኝ ትላለች። አንተ ደግሞ ምን እንዳፈዘዘ አላውቅም የብሩ መብዛት ነው። እኔ እኮ በህይወቴም ይሄን ያህል ብር እንኳን ኖሮኝ ቆጥሬ ማለት። እኔ የምልህ ጠቢቡ ገንዘቡን ሲልኩልህ እንደዚህ ብታደርገው ብሎ አላማከሩህም? ሰርጉ የት ነው መቼ ነው እንዴት ነው የሰው ሁሉ ጥያቄ ይሄ ነው። እኔ ገና አልወሰንኩም። ምኑን ያልወሰንከው? እስኪ አስቢው። ትምህርቴን አቁሜ ስራ ሳሊ ስንት አመት ተቀመጡ? ስምንት አመት ውጪ እናንተ ጋር ውሰዱኝ ብዬ ስራ ፈትቼ ዝም እሺ እያልኩት ፀሐይ ላይ ተሰጥቼ ስንት ቀን ስንት ወር ስንት አመት አሳልፍ። ስምንት አመት፣ ዘጠና ስድስት ወራት፣ ሰላሳ አምስት ሺህ አርባ ቀናት፣ ልጅነቴ፣ ወጣትነቴ እንደ ቀልድ ሲያልፍ ማንም ዞር ብሎ አላየኝ። ላገባ ነው ሰርግ ልደግስ ነው ስላቸው ግን ሁሉ ለአንተ ያልሆነ ብለው ገንዘባቸውን አፈሰን ብሎ ተነሱ የመኪናውን እከሌ ቻለ፣ እገሊት የሰርጉን ወጪ ሸፈነች ተብሎ በእኔ ሰርግ ለነሱ ሊዘፈንላቸው አይደለም የሚፈልጉት? እና ነገ ወልጄ ልጅና ሚስቴን የማበላው ባጣ ምን የሚሉኝ ይመስልሻል? ምን ይሉሃል? ድሮስ እራስን ሳይችሉ ትዳር አለ እንዴ ብለው የሀገር መዘባበቻ ያደርጉኛል። እሺ ምን ይሁን ነው የምትለው? ብሩን ተቀብዬ እነሱ የፈለጉትን በሆንላቸው የሞትኩ ያህል ይሰማኛል። እና አልፈልግም ልትላቸው ነው? ሊንጆ ምን ታስቢያለሽ? ምን አውቅልሃለሁ? አንተ ያሰብከው ካለ ንገረኝ እንጂ። ለሰርግ ብሎ የሰጡኝን ብር ተቀብያለሁ? መመለስም አልፈልግም። ሰርግም አልደግስበትም። ምን ምን ማለት ነው? ጠቢቡ ሰርግ አይኖረንም? አይኖረንም? አንጋባ? እንጋባለን አንዴ እንጋባለን፣ አንዴ አንጋባም፣ ቁርጡን ንገረኝ። ሰርግ ሊኖረን ይችላል፣ ሊኖረን ይችላል፣ ላይኖረንስ ይችላል። እሱ በሁለታችን ስምነት የሚወሰን ነው። ምን ታያለሽ? ፈጽሙ፣ ፈጽሙ። አላውቅህም። ታውቅኛለሽ። እኔ ላውቅህም አልፈልግም። ብታገብኝ? ወስነሻል እኮ ብለሽ። ለምን? ለምን አገባሃለሁ? ስላረገሽ ይሆን? ማርገዜን ከማወቄ በፊት አንተን ባሌ ብዬ መርጨሃለሁ። ተወጅኛለሽ። አንተን ከመውደድ ምን ይገኛል? ምንስ የሚወደድ ነገር አለ? እንጃ። ቤተሰቦች ያንተን ቃል አምኜ ላገባኒ ያልኳቸውን አምነው ሰርግ ሊደግሱ መነሳታቸውን ታውቃለህ? አውቃለሁ። አታውቅም፣ አታውቅም። ብታውቅም ማኖሩ ከዚህ ሁሉ ጊዜ በኋላ ሰርግ ይቅር የሚል ሀሳብ ባላመጣ ምን? ዝም ትላለህ? ተናገር እንጂ። አሁን ስለ ወደፊቱ ብንነጋገር አይሻለም? ምንም ወደፊት ብሎ ነገር የለም። አንተን እኮ ነው የማናገረው። አልወሰንኩም ይሄ የሚወላውለው ልብስ ሲረጋ እንነጋገራለን። ከዚያ ወዲህ ግን አጠገቤ ድርሽ እንዳት። ቆይ እንጂ የት ትሄጃለሽ? ስማኝ ደግሞ እኔንም ቤተሰቤንም እንዳዋረድ ካ በቅርቡ የጀን ታገኘታል። ምንድን ነው የምትዩ? ብሌን ማን ማን እናያዋረድ ገኝ ወደዛ ስራ ፈት ሆዘኔ ወደድኮህ ብዬ ብቀርብት ጭራሽ አሻንጉሊት መስዬ ታየሁህ እንዴ የማትረባ ዞር በልኝ ወደዛ። ሳምሶን ታደሰ፣ መሠረት መኮንን፣ ዓለም ፀሐይ በቀለ፣ እማዋይሽ ዘውዱና ነፃነት ወርቅነህ ነበሩ ይጫወቱላችሁ። ጸሐፊዋ መዓዛ ወርቁ ናት።